በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ተጠባቂው የባህርዳርና ዳር ና የመቻል ምራ ግብር በአቻ ውጤት ተጠናቋል። የተጠባቂ ጨዋታ ገብ ሳይቆጠርበት ባዶ ለባዶ የሆነ በአቻ ውጤት ነው መጠናቀቅ የቻሉ። ከውጤቱ በኋላ ባህር ዳር ከተማ በ48 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ መቻል በበኩሉ በ42 ነጥቦች አምስተኛ ስፍራ ላይ የተቀመጠበትን ውጤትም አስመዝግቧል። መቻል ያለፉትን አራት የሊጉ ጨዋታዎች ማሸነፍ የተሳነው ሲሆን አራቱንም ምራ ግብሮች በአቻ ውጤት ነው ማጠናቀቅ የቻሉም። የእለቱ ሁለተኛ ጨዋታ በሀድያ ሆሳዕና ና በሶል ሽረ መካከል በአሁኑ ሰዓት እየተከናወነ ሲሆን እኛ ስቱዲዮ እስከገባንበት ሰዓት ድረስ ጨዋታው አንድ አቻ በሆነ ውጤት እንደቀጠለም ይገኛል። ለመስገን ብርሃኑ ለሀዲያ ሆሳና አላዛር ሽመልስ ደግሞ ለሰውል ሽረ ግቦቹን ያስቆጠሩ ተጫዋቾች ናቸው። የኢትዮጵያ ፕሪሚየር ሊግ ያዋሳ ቆይታውን በዛሬው ዕለት የሚያጠናቀቅ ሲሆን ከ31ኛ እስከ 36ኛ ሳምንት ያሉት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ደግሞ በአዳማ ከተማ በአዳማ ሳይንስ ና ቴክኖሎጂ ዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው ስቴዲየም እንደሚከናወንም የኢትዮጵያ ፕሪሚየር ሊግ አክሲዮን ማበር አስቀድሞ ማሳወቁ ይታወሳል። የይርጋ ጨፌ ቡና ይስቶች እግር ኳስ ቡድን ከአንድ ዓመት ቆይታ በኋላ ወደ ኢትዮጵያ ፕሪምየር ሊግ በመመለሱ መደሰታቸውን የክለቡ ደጋፊዎች ተናገሩ። ቡድኑ ተመሳሳይ ችግሮች እንዳይገጥሙት ሕዝባዊ መሰረት እንዲኖሩ ለማድረግ ሰፊ ስራዎችም እየተሰሩ እንደሚገኙ ተገልጿል። የጌዴኦ ዞን መንግስት ኮሚኒኬሽን ላደረሰን መረጃ እንደሚከተለው ይቀርባል ከሸገር ከተማ ቀጥሎ የውድድሮ ምርጡ ቡድን የነበረው ይርጋ ጨፌ ቡና ሴቶች እግር ኳስ ቡድን ከአንድ ዓመት የኢትዮጵያ ከፍተኛ ሊግ ቆይታ በኋላ ዓመታትን ወዳሳለፈበት የኢትዮጵያ ሴቶች ፕሪምየር ሊግ ዳግም ተመልሷል። የኢትዮጵያ ሴቶች ከፍተኛ ሊግ ሊጠናቀቅ የሁለት ጨዋታዎች እድሜ እየቀረው ማደጉን ያረጋገጠው ቡድኑ ከከፍተኛ ሊጉ 57 ነጥቦችንም አሳግቷል። አምና በመውረዱ ሐዘን ከቧቸው የነበረው የቡድኑ የልብ ወዳጆች ለእንስቶቹ በዲላ ከተማ የእንኳን ደስ አላችሁ አቀባበልም አድርገውላቸዋል። አብዛኛው ቲም ለዋንጫ የሚጫወት ስለነበረ ውድድሩ በጣም ፈታኝ ነበር። ልጆቻችን በጣም ቆንጆ የሚባሉ ልጆች ናቸው፣ ጠንካራ የነበሩ ልጆች ናቸው። አብዛኞቹ ቶፕ ሆነው የጨረሱት፣ ኮከብ ጎል አግቢም ከኛ ቲም ነው ያለው። ስትራይከሮች በጣም ብዙ ናቸው፣ ሶስት አጥቂዎች ናቸው ከአስር በላይ ጎል ያስቆጠሩት። ይህ ማለት ደግሞ ጠንካራ አጥቂ ክፍል ያሉት ቲም ነው። እኛ ጨፌ ቡና በባለፉት ዓመታት ከመዋቅር ጋር በተያያዘ ደካማ አደረጃጀት የነበረው ቡድኑ አሁን ያንን መታወቂያውን ሙሉ ለሙሉ ቀይሮታል። ቡድኑ ወደ ፕሪሚየር ሊጉ እንዲመለስ ከመነሻው ጀምሮ የተሰሩት ስራዎች ለፍሬ በቅተዋል። በቀጣይ ቡድኑ በፕሪሚየር ሊጉ በሚኖረው ቆይታም ለተሻለ ስኬት እንዲበቃ የሁሉም ድጋፍ ይሻል ተብሏል። ውስጥ የነበሩ ከእዳዎች ጋር ተያይዞ ክለብ ውስጥ የነበሩ ችግሮችን እንደ አጠቃላይ በስፖርቱ ምክር ቤት ውሳኔ ተወስነው አስፈጻሚም በጋራ በመሆን እነኚ ችግሮች በአንድ ለመጨረሻ ጊዜ ከእዳ ነጻ የሆነ ክለብ በመፍጠራችን እያንዳንዱ ተጫዋች ያለ ስጋት ያለምንም የደሞዝና ሌሎች ጥቅማጥቅሞች ችግር ሳይገጥም የመጣ ውጤት ነውና ይህን በማድረጋችን ውጤታማ ሆነናል ማለት ነው ስፖርት ራሱ ትልቅ ቱሪዝም ነው ትልቅ ኢንቨስትመንት ነው ይህ ደግሞ በመንግስት ብቻ መሸፈን የምንችልበት አይደለም ስለዚህ እያንዳንዱ ባለሀብት እያንዳንዱ የስፖርቱ ቤተሰብ ድጋፍ ማድረግ ያስፈልጋል ደረጃዎች ከፍ ብሎ ወደ ፕሪሚየር ሊግ እያደግን በሄድን ቁጥር አጠቃላይ ከተጫዋቾች ደመወዝ ጀምሮ ጥቅማጥቅሞች እያንዳንዱ ነገር እያደጉ ስለሚሄዱ ይህን ሊያግዝ በምንችል መልኩ እንቅስቃሴ ጀምረናል የጌዲዮ ዞን ምክትል አስተዳዳሪና የክለቡ የቦርድ ሰብሳቢ ዶክተር ታጠቅ ዶሪም በተፈለጋችሁበት በሳት ሰዓት ሆናችሁ የተገኛችሁ ህልማችሁን ከግብ ያደረሳችሁ ናችሁ ሲሉም ክለቡን አወድ ሰውታል። እኔ ማደጋችሁ አይደለም፣ በቃ ውስጣችሁ ውስጤ የነበረ ነገር መሬት አርጋችሁ በመምጣቸው ደስ ብሎኛል። አገር ትፈልጋለች ዘንድሮ ለይርጋ ጨፌ ቡና ወደ ፕሪምየር ሊግ መመለስ የፊት መስመር ተጫዋቿ ቅድስት በላቸው ሚነዋ የጎላ ነበርም ተጫዋቿ በ21 ግቦች የከፍተኛ ሊጉ ከፍተኛ አስቆጣሪ ሆና ያጠናቀቀች ሲሆን ለዚህ መሳካትም የቡድን አጋሮቿ ድጋፍ የአንበሳውን ድርሻ እንደሚወስድም ተናግራለች። በማደጉ በጣም ደስተኛ ነኝ። ምክንያቱም አምና ቲሙ ሲወርድ ነበርኩኝ ቲሙ ላይ እና ዘንድሮ ደግሞ አብሪአብሬ ሆኜ ይህንን ደስታ በማየቴ በጣም ደስ ብሎኛል። ሎን የሚያመጣው ውጤት እዚህ ጋር ሀያ አንድ ጎል ለማግባቴ መሰረት የሆኑኝ እነሱ ናቸው። ምክንያቱም ብቻ ይህን ነገር ማሳካት ስለማልችል እና እነሱንም በጣም አመስገን እፈልጋለሁ። በዚህ አጋጣሚ የክለቡ ደጋፊዎች በቡድኑ ወደ ፕሪምየር ሊግ መመለስ መደሰታቸውን ገልጸው ይህ በዚህ መቆም የለበትም፣ በቀጣይ ከክለቡ ጎን ልንቆም ይገባል ሲሉ መልእክታቸውንም አስተላልፏል። በእውነቱ ይሄን ደስታችንን በአደባባዩ ገልጽናል ያለንን ተነሳሽነት ያለንን ቁርጠኝነት ጮኸን ምን ብለን መመለስ ብቻ ሳይሆን በቀጣይም በተለያዩ በየደረጃው የሚጠበቅብንም በገንዘብ በፋይናንስም ቢሆን በየደረጃው በአቀባበል ስነ ስርዓት ወቅት ለክለቡ ቀጣይ ጉዞ አጋዥ እንዲሆን ከሚመለከታቸው አካላት ከ2.2 ሚሊዮን ብር በላይ ድጋፍም ተሰብስቧል። ከውጭ የእንግሊዝ ፕሪምየር ሊግ የ37ተኛ ሳምንት አንድ ጨዋታ ዛሬ ምሽት ላይ ሲደረግ፣ ብራይተን ኤንድ ሆቭ አልቢዮን በአሜክስ ሊቨርፑልን ያስተናግዳል። አስቀድሞ የሊጉ አሸናፊነቱን ያረጋገጠው ሊቨርፑል በምሽቱ ጨዋታ ምንም አይነት የጉዳት ዜና የሌለበት ሲሆን በአመቱ መጨረሻ ከክለቡ ጋር የሚለያየው ትሬንድ አሌክሳንደር አርኖልድም ለጨዋታው እንደሚደርስም ታውቋል። በብራይተን በኩል አምበሎ ሊዩስ ዳንከን ጨምሮ በቅጣትና በጉዳት ያለፉትን ጨዋታዎች ለክለቡ ግልጋሎት ያልሰጡት ዣዋ ፔድሮና ከኦሪ ሚቶማ ለምሽቱ ጨዋታ ዝግጁ መሆናቸውም ተሰምቷል። በባለፉት ሁለት የሜዳ ላይ ጨዋታዎቹ በሊቨርፑል ያልተረሳው ብራይተን ኤንድ ሆቭ አልቢዮን የተሻለ ታሪክ በቅርብ ዓመታት ሊቨርፑል ላይ ያለው እግር ኳስ ቡድን ሆኗል። ቡድኑ ከየትኛውም የሊጉ ቡድኖች በተሻለም የተለያዩ 17 ግብ አስቆጣሪዎችን በዚህ ዓመት በማስመዝገብም ቀዳሚው እግር ኳስ ቡድን ሆኖ ተቀምጧል። ዛሬ ሊቨርፑል ብራይተን ላይ ግብ ማስቆጠር ከቻለ ዘንድሮ የእንግሊዝ ፕሪሚየር ሊግ በሁሉም የሜዳ ውጪ ጨዋታዎች ግብ ያስቆጠረ ብቸኛው ቡድን የሚያደርገዋል። ምሽት ሶስት ሞተኛ የእንግሊዝ ፕሪምየር ሊግ ጨዋታውን የሚያከናውነው መሀመድ ሳላ 16 የሜዳ ውጭ ግቦችን ማስቆጠሩ የሚታወስ ሲሆን ዛሬ አንድ ግብ ካስቆጠረ በፕሪምየር ሊጉ ታሪክ የመጀመሪያው ተጫዋች የሚሆንበትን አዲስ ታሪክም ይጽፋል። መሀመድ ሳላ በ28 ግቦችም የሊጉ ከፍተኛ አስቆጣሪነትን በበላይነት እየመራ ይገኛል። በመጨረሻም አሰልጣኝ ፍራንሲስኮ ፍራኦሊ ከአያክስ አሰልጣኝነታቸው መነሳታቸው ተሰምቷል። የ36 ዓመቱ ጣሊያናዊው ትላንት ከፒኤስቪ አይንዶቨን የሊጉ አሸናፊነትን ባረጋገጠበት የኔዘርላንድ ኤርዲቪዜ ከአያክስ ጋር ጥሩ ጊዜያትን ቢያሳልፉም በስተመጨረሻ ግን ሳይሳካላቸው ቀርቷል። ኤርዲ ቪዚዮ ሊጠናቀቅ የሰባ ጨዋታዎች እድሜ እየቀሩት ሊጉን በዘጠኝ ነጥቦች ልዩነት ሲመራ የነበረው አያክስ አምስተርዳም በስተመጨረሻ ሳምንታት የጣላቸው ነጥቦች ዋጋ አስከፍለውት ዋንጫውን ለተቀናቃኙ ፒኤስቪ ኢንዶቨን አሳልፎ እንዲሰጥም አድርጎታል። አምና የሶስት ዓመት ኮንትራት ተፈራርመው ክለቡን የተረከቡት ፍራንሲስኮ ፋሪዮሊ ከአንድ ዓመት ቆይታ በኋላ በገዛ ፍቃዱ ክለቡን ዛሬ እንደለቀቀም ተሰምቷል። የክለቡ ቴክኒካል ዳይሬክተር አሌክስ ክሮይስ ፋሪዮሊ ለክለቡ የእግር ኳስ ባህል ጥሩ ስራን ሰርቷል። ቡድኑም ወደ ሻምፒየንስ ሊግ ተመልሷል። በአሳዛኝ መንገድ ግን ዋንጫውን ማጣታችን አስቆጭቶናል፣ ሲሉ የአሰልጣኙን የስንብት ምክንያትም ይፋ አድርጓል። ፍራንሲስኮ ፋሪዮሊ ትላንት ከክለቡ ደጋፊዎች ጋር ሲያለቀስ የተስተዋለ ሲሆን የሊጉን ዋንጫ ለማሸነፉም እንዲለቅ እንዳደረገው መረጃዎች ያሳያሉ። ኢቲቪ አምስት ሰባት ለምሽት ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ምሽት ነው።